ሰላም ጠና ስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫ አጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ፤ የመንግስት መረጃና ደህንነት ሰው በቁጥጥር ስር ዋለ። በፋኖዎቹ የአማራ ፋኖ ታላላቅ ድሎችን ተቀናጀ። የራዲዮ ጣቢያው በቁጥጥር ስር መዋሉ ተገለጠ። በመቀሌ የህዝብ ቁጣ ተቀጣጠለ። ህወሓት ብሔራዊ ክህደት ፈጽሞብኛል አለ። ህወሓት በመቀሌ ሙሉ በሙሉ ተቆጣጥሮታል። ፕሬዚዳንት የመንግስት ጣልቃ እንዲገባ አልጠየቅኩም ሲሉ ተናገሩ። ጀነራል አበባውም በጠና መታመማቸው ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአማራ ፋኖ በሸዋ አጼ ይኩኖ አምላክ ሰባ ለሰባ ክፍለ ጦሮች በአገዛዙ ጥምራ ላይ ከፍተኛ ድል ማስመዝገባቸው ተገለጠ። በሸዋ አጼ ይኩኖ አምላክ ክፍለ ጦር ከሰባ ለሰባ ክፍለ ጦር በቅንጅት በይፋት ቀጠና ኤፍራታና ግድም ወረዳ በሁለት ግንባር በአገዛዙ ጥምር ኃይል በወሰዱት እና በፈጸሙት ከፍተኛ ጥቃት ሰብአዊ፣ ቁሳዊ ኪሳራ ማድረሳቸው ነው የተገለጠው። የመነሻውን ያደረገው ኤፌሶን አጣየን አድርጎ በፈረደ ውሃ ወደ ካራ ለጎማ ይንቀሳቀስ የነበረውን የአገዛዙን ጥምር ኃይል የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አምስተኛ ሻለቃና ሰባ ለሰባት ክፍለ ጦር ሁለተኛ ሻለቆች የተሳተፉ ሲሆን በአገዛዙ በኩል ዙሃ ሶስት ሞርትርና በርካታ የቡድን ከባድ መሳሪያ ከአምስት ሻለቃ በላይ አሳልፎ የመጣ ቢሆንም የወገን ኃይል ቀደም ብሎ መረጃው የደርሱበት ስለነበረ ይዞት የመጣውን ዙሃ ሶስት ጭምር ከጥቅም ውጭ በማድረግ በርካታ ኃይሉን በመደምሰስ ከፊሉን ቁስለኛ በማድረግ በሕይወት የተረፈውን ወደ አጣየ ከተማ ማባረር የተቻለ ሲሆን በአገዛዙ መንደር ከፍተኛ ሽብር እንዲፈጠር ማድረጉም ታውቋል። ሁለተኛው ግንባር መነሻውን በመሃል ሜዳ አድርጎ አርብ ገበያን ለመውረር የተንቀሳቀሰውን ያገዛዙን በራስ ጠባቂ ኃይል ያማራ ፋኖ ነው በሸዋ አጼ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አራተኛ ሻለቃ በወሰደው መብረቃዊ ጥቃት ነው ያገዛዙ አሳልፎ የመጣውን ኃይል ገሚሱን ሙትና ገሚሱን ቁስለኛ ሆኖ በመጣበት አምቡላንስ ተሸክፎ እንደገና ወደኋላ ሊመለስ ያስገደደው ወደ መሃል ሜዳ በአካባቢው ማህበረሰብ በልልታ ታጅቦ ስኬር የዋለው ይህ ድንቅ ኦፕሬሽን በአማራ ፋኖ አሸናፊነት መደምደሙም ታውቋል። በሁለቱም ግንባሮች የተፈጸመው ጀብዱ ውጤት ከፍተኛ ከመሆኑ በላይ የአካባቢው ማህበረሰብ ጠላት ሲደመስስና ሲያንበረክክ በልልታና በፉከራ መታጀቡ ነው ለማወቅ የተቻለው። ሚበ እንዲህ እንዳለም በተለይም በአገዛዙ ኃይል እየተመራ የመጣ ማረፋ ነው። በጎጃም እንደዛው ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌን ነው። ከውጊያው ጎን ለጎን የልማት ስራዎችን እያከናወን እንዳለም የተገለጸው። በአማራ ፋኖ በኩል አሁንም ትግሉ ጠንክሮ የቀጠለ ሲሆን በአገዛዝ በኩል የሚነሱትን ሀሳቦች እግር በግር እየተከታተለ የፋኖ ኃይል እርምጃውን አጠናክሮ እየወሰደ መሆኑም ታውቋል። በተደጋጋሚ ጊዜያቶች የተደረጉ ሙከራዎችን ያልተሳካለት የመንግስታን አሁንም ቢሆን በቁጥጥር ስር ለማድረግ የሚሞክራቸውን ጥረቶች እየተከሸፉ መሆኑም ታውቋል። በተለይም በብልጽግና ስርዓት ትምህርት ቤቶችን፣ ሆቴሎችን፣ የንግድ መስክሎና ብርግድ በድሮና በሳት ከማቃጠል በተጨማሪ የአማራ ህዝብ ለማጥፋት አስፈላጊውን ሁሉ ካሰበ ደግሞ ብዙ ሚሊዮን ብር የፈሰሰበትን የአስፓልት መንገድ ድልድዮችን ሲያፈራረስም ተስተውሏል። ከዚህ በተቃራኒው የቆመው የህዝብ ልጅ የሆነው ፋኖ ነው ደግሞ ከውጊያ ጎን ለጎን ረጅም ጊዜ ያገለገሉ የፈራረሱ በጎርፍ የተሰበሩና በአዲስ ቀበሌ ከቀጠና የሚገኘውን የጠጠር መንገዶች ጭምር ሳይቀር እየሰራ ለህዝብ አገልግሎት መዋሉም ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝም ታላላቅ ድሎችን ከመቀናጀቱ በዘለለ በተለይም በጥቅረት እያደረገ ያለው ተጋድሎ ውጤታማ መሆኑ ነው እየተገለጸ የሚገኘው። በተለይም በዚሁ በሸዋ ተጋድሎ በሚያደርጉበት ጊዜ ከፍተኛ የጦር መኮንኖች ጭምር ሳይቀር እርምጃ እየተወሰደባቸው መሆኑ ነው እየተገለጸ የሚገኘው። በዚሁ መሰረት በተለይም ፋኖቹ ከማህበረሰቡ ጋር በመነጋገርና እና በመወያየት ችግሮቻቸውን ለመፍታትም የሚደረገውን ጥረት በመምከር ላይ መሆናቸው ታውቋል። ህብረተሰቡም በተለይ በሸዋ የሚገኘው የፋኖ ነው ኃይል በመደገፍና በማገዝ በኩል ሁልጊዜም ከጎናቸው እንደሚሆን ነው በግልጽ ያስረዳቸው። የአገዛዙ መረጃና ደህንነት ሰራተኛ በቁጥጥር ስር መዋሉ ተገለጸ። በምዕራብ ጎጃም ዞን ነው በባህር ዳር ዙሪያ አዴት ወረዳ የመጣውን የአገዛዙ መረጃና ደህንነት ግለሰብ አቶ ኢስተከል ሽባው ባባው ሉሌ የአማራ ፋኖ በወሎ ቤት አማራ ላስታሳ መነኮር። ስር ከህዝብ በተሰጣት ጥቆማና ራሷ ባደረገችው ስለላ ተፈራማሞ ክፍለ ጦር በቡግና ወረዳ አይና ከተማ በትላንትና ዕለት ከጠዋቱ አንድ ሰዓት አይንና ኢየሱስ ቅጥር ግቢ በቁጥጥር ስር ነው የተገለጸው። ይህ የደህንነት ኃይል በድብቅ ለገዥው መንግስት ሲሰልል መደረሱ ነው የተገለጸው። በተደጋጋሚ ጊዜያቶች ለአማራው ህዝብ መስራት እና ማገልገል ሲገባቸው ይሁን እንጂ በተቃራኒው ለህሊናቸው ካለማደር በተለይም መንግስትን በማገዝ በኩል የሚሰሩ የፋኖን ትግል ለማደናቀፍ የሚጥሩ የአማራ ተወላጆች እግር በግር እየተከታተለ እርምጃ እየወሰደ መሆኑ ነው የተገለጸው። ይህ ግለሰብም በተለይም የቆሎ ተማሪ በመምሰል ነው በቡግና ወረዳ አይና ከተማ የሚውለውና የሚያድረው በኢየሱስ ሚካኤል መድኃኔ ዓለም ቤተ ክርስቲያን በተደጋጋሚ ለየት ያለ ባህር እያሳየ እንዳለ የተጠራጠሩ የማረሰ ክፍሎች ናቸው መረጃውን ለተፈራ ማሞ ክፍለ ጦር ያደረሱ ሲሆን ልዩ ክትትል በማድረግ ሊያዝ መቻሉ ነው የተገለጸው። ይህ የአገዛዙ መረጃ ደህንነት ግለሰብ በቁጥጥር በዋለበት ዕለትና በተደጋጋሚ በተደረገ ማጣራት ከራሱ አንደበት በተሰጡት መረጃዎች መሰረት አገዛዙ በባህር ዳር ላይ ሰላሳ ግለሰቦችን በመመልመልና ለነዚህም እኩይ ዓላማ የስድስት ወር ስልጠና በማሰልጠን በአራቱም የአማራ ግዛቶች ወሎ፣ ሸዋ፣ ጎንደርና ጎጃም እንደተበታተኑ ነው የተገለጸው። በአንደበቱ እንደሰማው በባህር ዳር ላይ አበበፃ የተባለ የመከላከያ አመራር ከአራት ሺህ ብር የኪስ ገንዘብ አስይዞ ወደ ቅዱስ ላሊበላ ከተማ እንደላከውና ቅዱስ ላሊበላ ከተማ ላይ አንደኛ ታዘበው ጸጋይ፣ ሁለተኛ አዳነች ዳኝ አዳነት ዳኛው፣ ሶስተኛ የጸዳው አወቀ የተባሉ የመከላከያ ደህንነቶችን ተቀብሎ በሁለት ሺህ ብር የኪስ ገንዘብ ሰጥተው ወደ ቡግና ወረዳ እንደላኩትም ጭምር ነው የገለጠውም። ይህ የአገዛዙ መረጃ ደህንነት የሰጠውን ተግባራዊ ፋኖችን የፋኖን አመራሮች ያሉበትን ቦታ በማጥናት በመለየትና ና ካምፓቸውን በማወቅ ብዛት ያላቸውን የፋኖ አባላትና አመራሮች በእግርም ሆነ በትራንስፖርት ከየት ወዴት እንደሚንቀሳቀሰውን በማጣራት ና ማሳወቅ እንዲሁም ፋኖችንና የፋኖ አመራሮችን በአንድ ላይ ባሉበት በድሮን ለማስመታት በባህርዳር ለሚገኘው የአገዛዙ መረጃና ደህንነት ቡድን መደወልና መረጃ ማድረስ ተልኮ ነው እየተሰጠች ሲል ነው በአንደበቱ የመሰከረው። ይህንን ተልኮ እንደጨረሱም ራሱ ሌሎች ባልደረቦቹን ጨምሮ ለእያንዳንዳቸው ሰባት ሺህ ብር እና ሌሎችም ጥቅማ ጠቅሞች እንደሚሰጣቸው አፈጻጸማቸው ተገምግሞ ሌላ ተልኮ እንደሚጠብቃቸው ነው ይህ የገለጠው። በመጨረሻም ይህንን መሰል ግለሰቦች በአራቱም የአማራ ግዛቶች ስለተበትኑ እንደነዚህ አይነት ጥቁር አመራሮች ጉዳት ከማድረሳቸው በፊት በየአካባቢው ከወትሮ በተለየ ፀጉረ ልውጥ ሰዎች ላይ ጥብቅ ቁጥትና ክትትር እንድታደርጉ መዳረሻውም ድል ለነፃነት የሆነው የአማራ ፋኖ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምኖ ከወር ህዝብ ግንኙነት ኃላፊ ፋኖ ቢሆንኝ ቢያብይ ገልጿል። ትግሉን ለማጠንከር ይቻል ዘንድ አሁንም ህዝቡ ከፋኖ ጋር በቆሙ እጅግ ውጤታማ እንደሆነ ነው አክሎ የገለጠው። ጌታቸው ረዳ ታጣቂ እያልን እየገለጽን ያለ ነው፣ ዲዲአር የሚጠብቅ ነው ሲሉ ገለጠ። የፖሊስ ኃይልን ይኖረናል፣ እንደ ማንኛውም ክልል ሚሊሻም ይኖረናል። የመከላከያ ሰራዊቱ የሚባል ግን ሊኖር አይችልም ሲል ነው የገለጠው። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ሰው እንዳለ አውቃለሁ። እኔም ሞቅ በሚል ሰዓት እንደዚሁ አስባለሁ መመኘት ችግር የለው መሆን ካለበት እታገላለሁ ትግራይ ሀገር እንዲሆን ግን አሁንም ያለው እውነታ መቀበል ጨዋነት ነው ሲል ገልጠዋል አሁን ትግራይ የኢትዮጵያ አካል ነው በጀት አለው ፓስፖርት የኢትዮጵያ ፓስፖርት ነው ድንገት በሀገር ከቦጣም በተለይም ሀገር የሆንክ መስሎ ሰራዊቱን እስከ መጨረሻው እቅ አስቀጥላለሁ ልትል አትችልም የፕሪቶሪያው ስምምነት እሱን አይፈቅድልም ሲል ነገለጸው ፕሪቶሪያውን እናሳካለን ማለት ፍላጎት ያላቸው አይደለም ከምንም በላይ አሁን ያለው እውነታን ተቀብለህ ግን ደግሞ የትግራይን ህልና የትግራይ ሉዓላዊነት ምንላቸውን ህገ መንግስቱ ለትግራይ ያስቀመጣቸውን ነገሮች ሁሉ እንዲያሟሉ መጣር ይጠበቅብናል ሲል ነው የገለጠው። በሌላም በኩል የፌዴራል መንግስቱ ጣልቃ እንዳይገባ እንዲገባ ያቀረብነው ጥያቄ የለም ሲልም ይህንንም አስተባብሏል። ጌታቸው ረዳ በአዲስ አበባ በሰጠው ጋዜጣዊ መግለጫዎች ላይ ነው እነዚህን ማስተባባዎችን በመስጠት ላይ የሚገኘው። በተደጋጋሚ ጊዜያቶች በተለይም በሀገሪቱ የሚስተዋሉትን ችግሮች ለመቅረፍ የሚደረጉ ጥረቶች በሁሉም አቅጣጫ ትኩረት ሰጥቷቸው መንቀሳቀስ የሚገባው እንደሆነ ቢታወቅም በትግራይ በኩል ግን ዛሬም የተለያዩ ውዝግብ ግሩፖች እየበዙ መሄዳቸው ነው የተገለጸው። የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳም ታዲያ ይህንን በአዲስ አዲስ አበባ ለሚገኝ ብዙሀን የሰጡት መግለጫ እንደሚያስረዳው ከሆነ የፌዴራል መንግስት ጣልቃ እንደሚገባ የሚጠይቅ ምክር ቤት የለንም፣ የሚያስችለንም ቁመና የለም ሲል ገልጿል። አቶ ጌታቸው የፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛ ጥያቄ መጠበቅ አያስፈልገውም ሲል አክሎ ተናግረዋል። በተለም ጊዜ አስተዳደሩ የፌዴራል መንግስቱና የፕሪቶሪያ ስምምነት ተከትሎ ክልሉ ችግር ላይ ነው ብሎ ስላሰበ መግባትና ምርጫ ማድረግ ይችላለም ሲል ገልጿል። በካቢኔ ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ክልል ይግባ ብለን መጠየቅ አያስፈልገንም ሲሉም ነው የተናገረው። ፕሬዚዳንቱ በአሁኑ ሰዓት አዲስ አበባ ሽራትን ዲስ ሆኖ ስለ ክልሉ ሁኔታ ጋዜጣዊ መግለጫ በትላንትና ሁለት መስጠቱ አይዘነጋም። ፕሬዝዳንቱ በአሁኑ ሰዓት ስለ ክልሉ ጋዜጣዊ መግለጫ እየሰጠ በሚገኝበት ሰዓት ነው መቀሌም የተወረረችው። መቀሌ አሁን በህወሓት ሙሉ በሙሉ በቁጥጥር ስር መግባቷም ታውቋል። የትግራይ ጊዜ አስተዳደር የፌዴራል መንግስቱን የዓለም አቀፍ ማህበረሰብ በትግራይ ጉዳይ ላይ ጣልቃ እንዲገባ ያቀረበው ጥያቄ ዶክተር ደብረ ጽዮንም የሚመሩት ህወሓት ተቃውሞታል። የተጀመረው ህግን ማስከበር ነው። ህግ በምናስከብርበት ሰዓት ላይ የምናደርጋቸው እንቅስቃሴዎች የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ጉዳይ እገዛ እንዲያደርጉ ያቀረበው ጥያቄ ይፋ ክህደት የፕሪቶሪያን ስምምነት የሚያፈርስ ነው ሲል ውድቅም አድርጎታል። ህወሓት ህዝብና ሰራዊቱን ጊዜ አስተዳደር የተሰጡን የተሰጡት ተልዕኮች ለመፈጸም የሚያስችል አመራር ማስተካከያ ይደረጋል እንጂ ይፍረስ አላልኩም ብሏል። በመግለጫው የኢትዮጵያ መንግስትና የዓለም አቀፉ ማህበረሰብ የፕሪቶሪያውን የሰላም ስምምነት በመተግበር ዘላቂ ሰላም መልሶ ግንባታ እውን እንዲሆንም ድጋፍ እንዲያደርጉም ጥሪ አቅርበዋል። በዚህም ጉዳይ ላይ አቶ ጌታቸው ረዳ በተለይም ትግራይ በፍጹም ጦርነት ማስተናገድ አትችልም ሲሉ ነው የገለጹት። አንድም የትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትነት ለመሆን ዝግጁ አይደለም ሲሉም ገልጸዋል። በተለይም በእርግጠኝነት መናገራቸው የሚችለው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው፣ የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የእገሌን ወንበር ለማዳን ብሎ መስዋዕትነት የሚሆን ወጣት የለም ሲሉ ነው ገለጠው። የሰረቀው ገንዘብ ለማቆየት ብሎ ወዲያ ወዲህ የሚንከላወስ የሆነ ሰው አይጠፋም፣ ግን እሱ ብቻውን ነው አላፊ አግዳሚው በክሩ በምኑ ማስቆም አይችልም ሲሉም ነው የገለጹትም። ከጠቅላይ ሚኒስትር አብይ አህመድ ጋር ልንደራደር ነው ይሉናል። የፌዴራል መንግስቱ ራሱ ያቋቋመ መንግስት ሲነካ ዝም ብሎ የሚያይ አይደለም ያሉት ጌታቸው ረዳ አሁንም ቢሆን በትግራይ ሰላምና ደህንነቱ ይጠበቅ ዘንድ የበኩላችን ጥረት እናደርጋለን ሲሉም ገልጸዋል። ይህ በእንዲህ እንዳለ በዶክተር ደብረ ጽዮን የሚመራው የህወሓት ፍንክች ቡድን በመቀሌ ከተማ የህዝቡን አገልግሎት መስጠት መጀመሩም ነው የታወቀው። መቀሌ በከንቲባ ምደባ ቢሰጣትም ይሁን ግን ይህንን ማድረግ ሳትችል ቆይታለች ለረጅም ጊዜያቶች። ይሁን እንጂ በጊዜ አስተዳደረ ተሸሙትና በዶክተር ደብረ ጽዮን ሁለት ከንቲባዎች እንደነበሩ አይዘነጋም። ክልሉን የተቆጣጠረው የእነ ዶክተር ደብረ ጽዮን ቡድን ለመቀሌ ከተማ የመደብኳቸው ከንቲባ ቢሮቸው ገብተው የህዝብ አገልግሎት መስጠት ጀምረዋል ሲል ነው የገለጸው። አሁን ስራዎቻችንን በአግባቡ እየሰራን ሲል ህዋት ገልጿዋል። በተደጋጋሚ ጊዜያቶች ጫና ሊፈጠር የተሞከረ ቢሆንም አሁን ግን አልተቻለም ያለው የህዋቱ አመራር የድሮ የመቀሌ ከንቲባ ዶክተር ረዲ በርሄ ከመቶ ቀናት እገዳ በኋላ ወደ ቢሮ ገብተው ስራቸውን በመስራት ላይ እንዳሉ ተገልጿል። በሌላም በኩል ጌታቸው ረዳም በወቅታዊ ጉዳይ ላይ ከአሜሪካ ከአውሮፓ አምባሳደሮች ጋር ንግግር ማድረጋቸው ነው የተገለጠው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ እያሽቆለቆለ የመጣ ሁኔታ መቀልበስ የሚቻሉበት ሁኔታ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያና፣ ፈረንሳይ፣ ጀርመን፣ አውሮፓ ህብረት አምባሳደሮች ጋር በትናንትና ውይይት ማድረጋቸውም እንደዚሁ ታውቋል። ታዲያ ይህ እንዳለ የብሔራዊ ክህደት ተፈጽሞብናል ሲል ደግሞ ህወሓት ይህንን እያወገዘ ነው የሚገኘው። ተፈጽሞብናል ክህደት ብሏል። በመግለጫውም በተለይም በትግራይ የጸጥታ ኃይሎች የተጀመረው ህገመንግስታዊና ህግ የበላይነት ስከበር ንቅናቄ የፕሪቶሪያውን የሰላም ሂደት ያከብራል እንጂ የሚጥስ አይደለም ሲል ነው የገለጸው። ሰራዊትና አመራሩ የፕሪቶሪያውን ስምምነት በከፈሉት መስዋዕትነት ያመጡት ነው። በትግላቸው ታዲያ ይህንን ህወሓት የትግራይ ህዝብን ሰራዊት ጊዜ አስተዳደሩ ተልዕኮውን ለመወጣት እንዲያስችል በአዲስ አበባ ሊዋቀር ይገባል በማለት ወስነናል። ለዚህም የብሔራዊ ክህደት ቡድኑ የጌታቸው ረዳ ቡድን ነው። በቀጣይም በተዘዋዋሪ በትግራይ ላይ የሶስተኛ ወገን የፌዴራል መንግስቱ ጣልቃ እንዲገባ ያቀረበው ጥያቄ ግልጽ ብሔራዊ ክህደትና የፕሪቶሪያው ስምምነት አደጋ ላይ የሚጥል ነው ሲል ነው የገለጸው። በሌላም በኩል በተለይም ይህንን ነገር እያሳስበኛል በሚል በሌላም በኩል የኤርትራ ጣልቃ ገብነትና የአካባቢውን ሰላም መረጋጋት የሚጸረር የውጭ አካላትን ሚና ለመግባባት አፋጣኝ እርምጃ መውሰድ ያስፈልጋልም ሲል በትግራይ ክልል መንግስት የሚንቀሳቀሱ ፓርቲዎች አሳውቀዋል። ፓርቲዎቹ በጦር በመታገዝ በሚደረግ የስልጣን ጥያቄም ይቁም ሲሉ ተደምጠዋል። ፓርቲዎቹ በመግለጫቸው ህገወጥ የመፈንቅለ መንግስት ሙከራ መንግስት መዋቅር ከታች እስከ ላይ በማፍረስ የክልሉን ወደ ከፍተኛ ለመረጋጋት አስገብቷል ሲሉ ነው ወቀሳቸውን ያቀረቡት። ይህ በአስቸኳይ ሊቆም ይገባል ሲሉም ነው የገለጹት። ትግራይ በከፍተኛ ሁከትና ብጥብጥ ውስጥ ነው በአሁኑ ሰዓት የምትገኘው። ህዝቡ በጣም ተማሯል። ትግራይ አደጋ ውስጥ እንዳለች ነው የሚገለጸው። ዋይታና ጩኸታቸውን እያሰሙ የሚገኙት የትግራይ ህዝብ ቁጣቸውን በመግለጽ ላይ ናቸው የሚገኙት በተለይም በ ህወሓት ባለ ሁለት ገጽ መግለጫ ማውጣቱ ከተገለጸም በኋላ በትግራይ የጸጥታ ኃይሎች የተጀመረው ህገወጥ መንግስትንና የህግ በላይነትን የማስከበር ንቅናቄ የፕሪቶሪያውን የሰላም ሂደት ያከብራል እንጂ የሚጥስ አይደለም ብለዋል። ሰራዊትና አመራሩ የፕሪቶሪያውን ስምምነት በከፈሉት መስዋዕትነት ያመጡ ሲሆን አሁን ለተግባራዊነቱ እየታገሉ ናቸው ሲል ነው የገለጸው። ታዲያ ይህንን በተመለከተ መቀሌ ላይ ከፍተኛ ተቃውሞ ቀርቧል። የህዝቡን ጥያቄ የሚያዳምጥ እስካሁን አልተገኘም፣ ጮታችንን እናሰማለን ሲሉ ገልጠውታል።

ፍርድ እፈልጋለሁ አሉ የፍትህ አካላት ተከታትለው የልጅን ሀቋን ያውጣልኝ ደሟንም ያውጣልኝ ሲሉ አባት አቶ አዱኛ ዋቆ ተናገሩ የወጣት ቀነኔ አዱኛ ስርዓተ ቀብር በትናንትና ሁለት በመንበረ ጸባዖት ቅድስት ስላሴ ካቴድራል መፈጸሙ ታውቋል ታዲያ አባቷ ይህንን በተመለከተ በተለይም ለገባ ወጣት ቀነኔ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ከሚኖሩበት መኖሪያ ቤት ለሊት አስር ሰዓት ግድም በአምስተኛ ፎቅ ወድቃ ህይወቷ ማለፉ ይታወቃል የአዲስ አበባ ፖሊስም ቀነኔ አዱኛ ከቤቷ ማብሰያ ክፍል በኩል ካለው ብርንዳ፣ አምስተኛ ፎቅ ላይ መውደቋን የተገለጸው የቀብር ስነስርዓቷ ሲፈጸምም በተለይም ወላጆቿ እጅግ ማዘናቸውን ገልጾ አባቷም ጉዳዩ ይጣራልኝ ሲሉ ገልጸዋል። በተለይ በቀብሯ ላይ ፍቅረኛው አርቲስት አንዱ አለም ጎሳ በፖሊሶች በመታቸብ ተገኝቶ እርሙን ማውጣቱን ስርዓተ ላይ መገኘቱም ታውቋል። የቅብር ስነስርዓቱ ከተፈጸምም በኋላ አባቷ አቶ አዱኛ ዋቆ ለለቀስተኞቹ ፊት ባስተላለፉት መልእክት እንደተናገሩት የልጃቸውን ፍትህ በእጅጉ እንደሚሹ ያሳወቁት ሁላችንም የምንጠይቃቸው አርቲስቶች ለእናንተም የምናስተላልፈው መልእክት የልጄን እውነት አፋልጉኝ እንደ ሀጫሉ ሞት ተድበስብሶ እንዲቀር አልፈልግም፣ ሲሉም ጠይቀዋል። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም ሌላ የምለው ነገር የለኝም፣ ሲሉም ተደምጠዋል። አባታቱ አዱኛ ዋቀው እኔ ቀኔን የማውቃት እጅግ ታታሪና ስራ የምትፈጥር ስራ ደግሞ ስራ አክባሪም ነበረችም። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የምለው ውሸት ነው ብለዋል። እሳቸው ሲቸግር ተበድራ እንኳን የምትሰጥ እንጂ ከሷ ይህንን አይጠበቅም በማለት በልጅ እናቸው ህልፈት መሬር ሐዘን መስ ተሰምቷቸዋል። እነዚህ አሁን ቢሆንም የፍትህ አካላት ተከታትለው ሀቁን ያውጡልኝ ነው ያሉት። ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ብለዋል። ለጋ ወጣት ቀነኒ አዱኛ በትላንትና ዕለት ከአባቷ አቶ አዱኛ ዋቆ ከእናቷ ከአስቴር መኮንን መጋቢት ሰባት አስራ ዘጠና የተወለደች መሆኑን ታውቋል። የሟችን በተመለከተ በርካታ ኢትዮጵያውያን ከውጭም ከሀገር ውስጥም እየተፈጸመ ያለው ነገር መንግስት በአስቸኳይ እልባት ሊሰጠበትና ፍትህ እንዲያገኝም ጠይቋል። የመቀሌ የሬዲዮ ጣቢያ በቁጥጥር ስር መዋሉ ተገለጸ። በእነ ዶክተር ደብረ ጽዮን የሚመራው ህወሓት በተመደበ የመቀሌ ከተማ አመራሮች አባላቶችም በቁጥጥር ስር መዋላቸው ነው የተገለጸው። አመራሮቹ በስራ ቤቱ ታጅበው ሬዲዮ ጣቢያውን እንደተቆጣጠሩትም ተገልጿል። በቀጣይ ደግሞ የድምፀ ወያኔና ትግራይ ቴሌቪዥን ሚዲያዎችን ሊይዙ እንደሚችሉ ታውቋል። መገናኛ ብዙኃን በአዲስ አበባ የተሰጠውን የጊዜ አስተዳደሩን ፕሬዚዳንት አቶ ጌታቸው ረዳን መግለጫም እስካሁን አላስተላለፉትም። ጀኔራል አበባው፣ ኮሚሽነር አበበ ረደሞ ጣፋንታ ሊገጥማቸው ይችላል። የሚል ስጋት ተነገረ። ጀኔራሉ በጠና መታመማቸው ነው የተገለጸው። ኮሎነል አዳሙ በአብይ አህመድ ትእዛዝ ተበርዘው መገደላቸው ይታወሳል፣ ይላል የደረሰን መረጃ። በተለይም በተደጋጋሚ ጊዜያቶች አቶች የሚገደሉት የአማራ ባለስልጣናቶች በመንግስት እጅ ጣልቃ ገብነት እንደሆነም ተገልጧል። በጡረታ ተሰናብተው የትግራይ ጦርነት ተከትሎ የተመለሱትና የሙሉ ጀኔራል ማዕረግ የተሰጣቸው ጀኔራል አበባው በጠና መታመማቸው ነው የተገለጸው። ከሳምንታት በፊት የብልጽግናው ሰው በጠቅላይ ሚኒስትር ጽህፈት ቤት ለተከታታይ ጀኔራሎች የቀጣይ ጦርነት ትእዛዝ ሰጥተው በወዳጅነት ፓርክ ሲያደርጉ ከጎናቸው አድርገው ከታዩ በኋላ በጠና ህመም ላይ የሚገኙ ሲሆን ህመማቸው መንስኤ የምግብ መመረዝ እንደሆነ ምንጮቹ ይናገራሉ። ከምርኮኛው ፊልድ ማርሻል ብርሃኑ ጁላ እንደማይስማሙ በውስጥ ታዋቂ ምንጮች የሚገጹት ጀኔራል አበባው ታደሰ ፊልድ ማርሻሉ የቢአድን ብልጽግና አመራሮችና የአማራ ተወላጅ ጀኔራሎችን ሰብስበው ከፋኖ ጋር ትስስር ስላላቸው ነው እስካሁን ማሸነፍ እያልቻል ነው ሲሉ ወቅሰዋቸዋል። የኦሮሞ አመራር ጀኔራሎችም ሸኔን ወደ ስምምነት አምጥተው በአማራ በኩል ያላችሁት ግን ቁርጠኝነት የላቸውም ካሉ የጠቅላይ መምሪያው ስብሰባ በኋላ መከራከራቸው ከፍ ብሎ እንደተገለጸ ነው የተነገረው። በዚሁ መሰረት ጀኔራሉ አሁን ከፍተኛ ችግር ውስጥ ገብተው መታመማቸውም እየተገለጸ ነው የሚገኘው። የመንግስት በትግራይ በኩል ያለው ዝምታ ብዙዎቹን አነጋጋሪ ሆኖ ተገለጸ። በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን እና ሁኔታዎችን በዚህም እየተባባሰ ያለው ውጥረት ትኩረት እየተከታተሉ እንደሚገኙ በኢትዮጵያ መቀመጫቸውን ያደረጉ ኤምባሲዎች እና የአውሮፓ ህብረት ባወጡት መግለጫ ገለጡ። የአሜሪካ የዩናይትድ ስቴትስ፣ ኔዘርላንድ፣ ጃፓን፣ ኖርዌይ፣ ቤልጅየም፣ ቡልጋሪያ፣ የቼክ ሪፐብሊክ፣ ዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን ሉክስምባርግ፣ ሃንገሪ፣ ኒዘርላንድ፣ ኦስትሪያ፣ ፖርቹጋል፣ ሮማንያ፣ ስሎቫኪያ፣ ፊንላንድ፣ ስዊድን ኤምባሲዎቻቸውና የአውሮፓ ህብረት ሉካን በኢትዮጵያ ጋር መግለጫ ማውጣታቸው ታወቀ። በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያለው ለውጦች ሁኔታዎችና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ነው የገለጸው። በተለይም ህዳር ሁለት ሺ ሀያ ሁለት እንደ አውሮፓ ዘመን አቆጣጠር ለተፈጸመው የግጭት ማቆም ስምምነት ሙሉ በሙሉ ድጋፋቸውን እንደሚሰጡ ደግሞ አጥንቶ እንሰጣለን ብለዋል። ይህንን ስምምነት የመሳሪያ ድምፅ እያደረግን አመልክተን በፍጹም ወደወከት ግጭት ጦርነት መመለስ እንደማይገባም አስገንዝበዋል። ሁሉም ወገኖች በተባብሰው አስቸኳይ ውይይት ማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁም አጥብቀው አሳስበ አስበዋል ማንኛውም አይነት ድጋፍ ለማድረግ ዝግጁ እንደሆኑ ነው የገለጹት። ትናንት ጌታቸው ረዳ አምባሳደሮችን በማግኘት ስለ ወቅታዊ ጉዳዮችም ማብራሪያ መስጠታቸው አይዘነጋም። ይሁን እንጂ የመንግስት ኃይል እስካሁን ድረስ በፌዴራል መንግስቱ የሚቀርቡ ጥያቄዎች በርካታው ቢሆኑም አንድም ቃል በዚህ ጉዳይ ላይ አልሰጠም። በዝምታ ማለፉ ብዙዎቹን እያስገረመ እንደሆነ ነው የተገለጠው። ክብሯንት ተመልካቾቻችን አድማጮቻችን፣ ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራንት ተመልካቾች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩት ጤና